ጊዜ በትላንትናው ክፍል ላይ ወርቁ እኑኑዬ ቦርሳ ውስጥ አለመገኘቱ በጣም ብዙዎቻችንን አስደስት ሆናል። በዚህ ደስ ያላችሁ ይህን ቪዲዮ በላይክ ጀምሮ በቀደም በሰራሁት ቪዲዮ ላይ እንደማይገኝባት እና ነፃ እንደምትሆን ነግሬያችሁ ነበረ። አሁን ትላንትና ስናይ ቦርሳ ውስጥ ምንም አይነት ነገር አልተገኘባትም። ይህንን የተመለከተችው ኤልሹም ደግሞ በጣም ደንግጣ ነበር። እንዴት መቼ አውጣችው በማለት በጣም እየደነገጠች ነበር ማለት ነው። ምክንያቱም እራሷ ያደረገችው ሴራ ስለሆነ ወርቁ እንዳልተገኘባት ስታውቅ በጣም ተናዳና ተበሳጭታ ነበር ማለት ነው። ቤሉሉም ወይዘሮ ሔለን ይህንን ነገር እንዳታደርገውና ይህ ነገር በኋላ የምታፍርበት እንደሆነ በዚሁ ደግሞ ጓደኛዋን አይንዬንም እንደምታስሸማቅቃትም በኋላ ደግሞ እሷም የምታፍርበት ነገር እንደሆነ በጣም በተደጋጋሚ ሲነግራት ነበረ። እሷ ግን እርግጠኛ ሆና ቦርሳ ውስጥ እንደሚገኝ ነበረ ስትናገር የነበረው ማለት ነው። ታፍሪበታለች ሲላት ግድ የለህም ብላ ነበረ ማለት ነው። በእርግጠኝነት በኮንፊደንስ ነበረ ስትናገር የነበረው በዛን ሰዓት ማለት ነው። በዚህ ሰዓት እንግዲህ ቦርሳው ሲፈተሽ ምንም ነገር ሳይገኝ ሲቀር እሷ ደግሞ ቤሉልን በጣም ይቅርታ ልጄ እንደዚህ አላሰብኩም ነበር ብለው ነበረ። ከቅድሙም ነግሬሽ ነበር ይህ እንዳይፈጠር ብሎ ነገራት ማለት ነው። ቤሉልም በዚህ ነገር በጣም አዝኖባታል። ኑኑዬም በዛን ሰዓት እንግዲህ በኮንፊደንስ እኔ በራሴ በደንብ ነው የምተማመነው ይፈተሽ ስትል ነበር ማለት ነው። በዚህ ሰዓት እንግዲህ ኤልሹ ቆይ እንደዚህ የምትየው ቢገኝብሽ መልቴ ነው ስትላት ነበር። ምክንያቱም እሷ ሆን ብላ ስላስቀመጠችው እንደሚገኝ እርግጠኛ ሆና ስለነበር ማለት ነው። እንግዲህ በዚህ ድርጊት ሁሉም አዝነውባታል ወይዘሮ ሄለላይ ማለት ነው። እንደዚሁም አይንዬ በጣም ከፍቷታል። የኔ ልጆች እንደዚህ አድርጉም እያለች ነበረ እና በዛ በተጨማሪ እንግዲህ ቤሉል በጣም በወይዘሮ ሔለን ተናዶባታል። እንግዲህ ወርቁን እሷ ቀደም ሲል ስልኩን የገዛላትን ስልክ ለማስቀመጥ ቦርሷን ስትከፍተው ነበረ ወርቁን ያገኘችው ማለት ነው። እና በዛን ሰዓት እንግዲህ ወርቁን አውጥታ ደብቀው ነበረ ማለት ነው። ይህንንም ደግሞ ለመሰረት በግልጽ ነገረቻት ማለት ነው። እንግዲህ መሰረትን በጣም አስተዋይና ጎበዝ ሴት ስለነበረች ለቤሉል ሁሉንም ነገር ከነገረችው በኋላ ወርቁን አሳልፋ ለሱ ሰጠችው ማለት ነው። እንግዲህ ይሄንን ነገር ሆን ብላ ያደረገችው ወይዘሮ ሔለን እንደሆነች ይሄንንም ያደረገችበት ምክንያት ደግሞ ከሱ እንድትርቅ ስለምትፈልግ እና ከእሷ እራቅ፣ አንተ እሷን በቀረብካት ቁጥር እሷ ትልቅ አደጋ ውስጥ እየገባች ነው ብላ ነግረው ነበረ ማለት ነው። እሱም ደግሞ ለምን እንዴት ይህንን ልታደርግ ትችላለች? ቆይ ለምን እያለ ነበረ። እሷም እንግዲህ ቤትስ ያለችው እጮኛው እንደሆነች እና ከኑኑዬ መራቅ እንዳለበት ስትነግረው ነበረ ነበር። ይህንንም ነገር ደግሞ የምትፈልገው ወይዘሮ ሔለን እንደሆነች መሰረት በግልጽ ነግረው ነበረ ማለት ነው። እሱም እጮኛ የተባለችው ሴት ምኑም እንዳልሆነች እየነገራት ነበረ። እንግዲህ ኑኑዬስ ምንህናት ስትለው ምንም አይነት መልስ አልነበረውም በሰዓቱ ማለት ነው። እንግዲህ በዚህ ላይ ቅር ተሰኝቶ እያለ ነበረ ወይዘሮ ሔለንን ደግሞ ከቴዲ ጋር እያፊት ያሳያቸው ማለት ነው። እንግዲህ ያፌት አሁን እዚህ ቪዲዮ ላይ በጣም ግራ የሚያጋባ ሰው ነው የሆነው። በጣም ትንሽ ጥቅመኛ ሰው አይነት ነው ማለት ገንዘብ ወዳድ አይነት ሰው ነው ማለት ነው። እና እንግዲህ ከቴዲ ጋር መስራት እንደሚፈልግና አብሮት እንዲሰራ ሲጠይቀው ቴዲም ደግሞ ይህንን ነገር ማድረግ እንደማይችል ነግሮት ነበረ ማለት ነው። እንግዲህ ሁለቱም በንቀት ነበረ ሲወራሩ የነበሩት። እንግዲህ እሱ ከሄደ በኋላ እዛው ቦታ ላይ ወይዘሮ ሔለን እና ቴዲ ተገናኝተው ሲያወሩ እንግዲህ ቤሉል ያፌት እሷ ከሌላ ወንድ ጋር ናት፣ ስለዚህ ገንዘቡን እሷ ሳትቀድመህ በራስ ስም የድርጅቱን ራስ ማስተዳደር አለብህ፣ ገንዘቡን ሁሉ ለራስ ማድረግ አለብት ይለው ነበረ ማለት ነው። እንግዲህ ቤሉንም በዚህ ሀሳብ እንደማይስማማ እሱ አላማው ገንዘብ ላይ ሳይሆን የአባቱን ገዳይ ፈልጎ ማግኘት እንደሆነ ነግሮት ነበረ ማለት ነው። ያፌት ግን በጣም እያስጠነቀቀው ነበር። ይህንን ነገር ማድረግ ካልቻለ ምናልባትም ሁሉንም ጠቅልሎ ለራሱ ሊያደርገው እንደሚችልም ጭምር ነበር ሲነግረው የነበረው ማለት ነው። እና እንግዲህ ይህንን ካወሩ በኋላ ወይዘሮ ሔለን ከሌላ ሰው ጋር ወይም ከቴዲ ጋር ሆና ስታወራ ለቤሉል ያሳየዋል ማለት ነው። እንግዲህ በዛን ሰዓት ቤሉል ተናዶ ሲደውልላት ዋሸችው። ስራ ቦታ ነኝ ስትል፣ ስራ ቦታ እኮ ሂጂ አጣውሽ ሲላት፣ አረ አባት ስራ ቦታ ነኝ ብላ ተናገረች ማለት ነው። እና በዚህ ሰዓት እንግዲህ እንደዋሽቹ ተረድቶ በፊት ለፊት ተጋፈጣት ማለት ነው። እንግዲህ በዛን ሰዓት ሁለቱም በጣም ደንግጠው ነበረ። እንግዲህ ምን እንደሚመልሱለት በቀጣይ ክፍል እናያለን ማለት ነው። እኔ ግን እንደሚመስለኝ ምናልባት ቴዲ የአባቱ አብረው የሚሰሩት ጓደኛው ስለሆነ ስለ እሱ ላወራው ነው ምናምን ልትል ይመስለኛል ማለት ነው። ነገር ግን አለባበሷ፣ የሆነ ነገሯ፣ ምንም ባሏ የሞተባት ሴት አትመስልም ማለት ነው እና ይሄንን ደግሞ በደንብ አጤኖ ነው የተመለከተው ቤሉል። እንደዚሁም ቀደም ሲል መሰረት ደግሞ ከድኑ ጋር እንዲሆን እንደማትፈልግ ወይዘሮ ሔለን እንደማትፈልግ መሰረት ነግረው ነበር ማለት ነው እና ይሄ ነገር ሲጋጭ ወይዘሮ ሔለን ላይ ትልቅ ቅሬታ ፈጥሮበታል እንዳያምናት በጣም ያምናት በጣም ያከብራት ነበር። ከዚህ በኋላ ግን ወይዘሮ ሔለን ላይ ያለው እምነቱና ያለው ፍቅሩ ይቀንሳል ማለት ነው። ከዚህ አሁን ላይ ቤሉል እውነት እያፌት እያለው ነገር እውነቱን እንደሆንና መጠንቀቅ እንዳለባት ወይዘሮ ሔለን እሱ እንደሚያስባት አይነት ሴት እንዳልሆነች በትንሹም ቢሆን ተረድቷል ማለት ነው። እዛ ገር ባርተዋሸው ጥሩ ነበረ ማለት ነው፣ ግን ዋሽተዋለች ስለዚህ ሁለቴ ነው እንደው የዋሸችው። እኔ ስራ ቦታ ነኝ ብላ እንደገና መጥቻ አጣውሽ፣ እንደገና ደግሞ አባት ስራ ቦታ ነኝ ብላ ደግሞ ድጋሚ ዋሸች። ከዛ እሷ የተገኘችበት ግን ሌላ ቦታ ነው ማለት ነው። እና ሁለት ጊዜ ባንዴ ዋሽተዋለች ማለት ነው። ስለዚህ አሁን ላይ ቤሉል ማስተዋል እንዳለበት እና ነገሮችን በትኩረት ማየት እንዳለበት እየተረዳ ይመስለኛል። ሌላው ደግሞ ኑኑዬ በጣም ትፈልገው የነበረውን ነገር እንግዲህ ቤሉል አድርገውታል ማለት ነው። ይህም ምንድን ነው የራሳቸው ቤት እንዲኖራቸው እና በነፃነት እንዲኖሩ በጣም ትፈልግ ነበር ማለት ነው። እናቷ ከሰው ቤት ወጥታ ከመሳቀቅ በቃ በነፃነት እንድትኖርላት ትፈልግ ነበረ። አሁን ላይ ግን ቤሉል ለነ አይንዬ ቤት ተከራይቶላቸዋል ማለት ነው እና ለብቻቸው ከዛ ቤት ወጥተው እንደሚኖሩ እየነገራት ነበረ ማለት ነው። እንግዲህ ይህንን ኑኑዬ ስትሰማ በጣም ደስተኛ ትሆናለች። ሌላው ደግሞ ልብስ ገዝቶ ስጦታ ሰጥቷት ነበረ ቤሉል ማለት ነው። ልብሶቹን እያየች በጣም እየተደሰተች ነበር። እንግዲህ ኑኑዬ ከቤሉል ጋር ስትሆን በጣም ደስተኛ ትሆናለች። የደህንነት ስሜት እንደሚሰማት ሁሉ እየተናገረች ነበረ ማለት ነው። እንግዲህ ኑኑዬ አሁን ላይ በሽተኛ እንዳልሆነች ወይም ደግሞ እንዳልተመረዘች እየጠረጠረች ይመስለኛል። ማለት እንግዲህ ምንም የታመምኩ አይመስለኝም እያለች ነበረ ማለት ነው እና ምናልባትም ደግሞ በራሴ መንገድ ቸክል አድርግ ብላ ወደ ሆስፒታል ሄዳ የምትመረመርበት አጋጣሚ የሚኖር የሚፈጠር ይመስለኛል። እንግዲህ ምጌ ራሷን በጣም እየተጠራጠረችው ነው። ብዙ ጊዜ ለምንድን ነው ግን እኔ የታመምኩማ ይመስለኝ እያለች ነበረ ማለት ነው። ስለዚህ ይህን ደግሞ እርግጠኛ መሆን አለብኝ ብላ በራሷ መንገድ ምርመራውን የምታደርግ ይመስለኛል። ለሌሉ እንግዲህ መሰረት ወይዘሮ ሔለንን እንደምት እንደምትበቀላት እና ለእያንዳንዱ ነገር ዋጋ እንደምታስከፍላት የአባቴን ቀን ይስጠኝ እያለች እየተናገረች ነበር። እንግዲህ መሰረት ምን ልታደርግ ይሆን? ወይዘሮ ሔለንን ለመጣል ከማን ጋር ነው የምትተባበረው? ከያፊት ጋር ወይስ ደግሞ ከቴዲ ጋር? አንድ ጋር የሆኑ ይሆን? እኔ ግን እንደሚመስለኝ ከቴዲ ጋር አብረው ሆነው ወይዘሮ ሔለንን የሚያጋልጧት ይመስለኛል። ምክንያቱም ቴዲ መሰረት የምታውቀውን ነገር ሁሉም ለቴዲ ትነግረው ነበረ። ቴዲ ግን አንድ ሚስጥር አላወጣባትም። እስካሁን ወይዘሮ ሔለን ምንም የምታውቀው ነገር የለም፣ ስለ መሰረት ማለት ነው። ስለዚህ ይህንን ሚስጥር ጠብቆ የያዘላት ደግሞ እንደሚወዳት እና እንደዚሁም ደግሞ ከወይዘሮ ሔለን ጋር እንደማይሰራ በትንሹም ቢሆን እንድታምን አድርጓታል ማለት ነው። አለመናገሩ ለቴዲ ትንሽ በልባ ውስጥ ቦታ እንዲኖር አድርጎታል ማለት ነው። ስለዚህ ምናልባትም ደግሞ ከቴዲ ጋር ሆና ያቀረበላትን ሀሳብ ትቀበለው ሊሆን ይችላል። እንግዲህ ሌላው ደግሞ እንግዲህ አዶኒ ነው። አዶኒ ትላንት ሰክሮ በነበረበት ሰዓት በጣም ቤሉልን እየሰደበው አስመሳይ ናችሁ አትንኩኝ ምናምን እያለ በጣም ብዙ እየተናገረ ነበረ ማለት ነው። ይሄ ነገር ደግሞ ቤሉልን ትልቅ ተጽዕኖ ፈጥሮበታል። ቆይ ምን ሆኖ ነው ምን አድርጌው ነው የሚል ነገር አሳድሮበታል በውስጡ ማለት ነው። እና እንግዲህ አዶኔን መጠየቅ እንዳለበት እና ለምን እንደዛ እንደሚጠላቸው እየተናገረ ነበረ እና ያንን ነገር ለምን እንደተናገረው እና ለምን እንደሚጠላው ሊጠይቀው እንደሚፈልግ አስቧል እና ሁሉንም ነገር እንዲያስረዳው በስካር መንፈስ ሆኖ የተናገረውን ነገር ሁሉ አሁን በግልጽ እንዲነግረው ይፈልጋል ማለት ነው። እና አሁን ላይ አዶኒ እውነት ኑኑን በጣም እወዳታለሁ፣ አንተ ደግሞ በእሷ መጣህብኝ፣ እኔ ከአንተ ጋር ምንም አይነት ችግር የለብኝም፣ ነገር ግን ኑኑን እንድተውልኝ ይፈልጋለሁ ብሎ በግልጽ የሚነግረው ይመስለኛል ማለት ነው። ምክንያቱም አሁን ላይ እንግዲህ አዶኒ በጣም በቀለኛ እንደሚሆን እየተናገረ ነበረ ማለት ነው። ምክንያቱም ሁሉንም እያንዳንዳቸውን እንደሚበቀላቸው ሲናገር ነበር። ግን ለምንድነው የሚበቀላቸው? ምን አደረጉት? ምናልባት ወይዘሮ ሔለን ናት እዛ ቤት እሱን ልትጎዳው ማለትም እንግዲህ ያባቱ መጥፋት ምክንያት እንደዚሁም ደግሞ ብዙ ችግር እንግዲህ ያባቱ ማጣት እሱ በጣም ችግሮችን አምጥቶበታል ማለት ነው። ስለዚህ ያን ነገር እንዲፈጠር ያደረገችው ወይዘሮ ሔለን ናት። እንግዲህ ሌላውን ቤተሰብ ለምን ጠለው? ቤሉል እንግዲህ ከኑኑዬ ጋር ስለሆነ ብቻ ነው እንጂ ሌላ ምንም አይነት እንትን ያለበት ነገር የለም። ስለዚህ ምናልባትም ደግሞ በግልጽ ከእሱ ጋር ተነጋግረው የሚፈቱት ችግር ነው። ነገር ግን እሱ ግን ስለ በቀልን እያወራና እንደሚያጠፋቸው እየተናገረ ነበር ማለት ነው። ስለዚህ አዶኔ ወይዘሮ ሔለንን ስራዋን መጋለጥ አለበት። ነገር ግን እንዳለ እየበቀል እንትኑን ደግሞ መተው አለበት ብዬ አስባለሁ። ውዴ ቻናል ቤተሰቦች አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁም በቅንነት ላይክ ሰብስክራይብ ላደረጋችሁ በጣም ከልብ አመሰግናለሁ። ሌላ ቪዲዮ ይዤ እስከመመጣ ለሁላችሁም ባላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝት ይበልልኝ። ሁላችሁንም እስከ መጨረሻ ያዳመጣችሁኝ ከልብ አመሰግናለሁ።